የሀገራችንን የደን ሽፋን ከነበረበት 17.2 በመቶ ወደ 23.6 በመቶ ከፍ ያደረገ እንዲሁም በቀጣይ ወደ 30 በመቶ ከፍ ለማድረግ አልሞ እየተሰራበት የሚገኘው የአረንጓዴ አሻራ መርሃ ግብር ተጠናክሮ ቀጥሏል። ዘንድሮ በአረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኝ ለመትከል ቅድመ ዝግጅቱ ተጠናቋል። የአረንጓዴ አሻራ መርሃ ግብር በ2011 ዓ ም የተጀመረ ሲሆን ባለፉት ስድስት ዓመታትም 40 ቢሊዮን ችግኞች ተተክለዋል። ዘንድሮ ከሚተከለው 7.5 ቢሊዮን ጋር ወደ 50 ቢሊዮን የሚጠጉ ችግኞች በዚህ መርሃ ግብር ይተከላሉ። ስለዚህ ይተከላሉ። ይህ በርካታ ጥቅሞችን እያስገኘ የሚገኘውን የአረንጓዴ አሻራ መርሃ ግብር ለመሳተፍ ሁላችንም እንዘጋጅ። ዛሬ ይህንንና ሌሎች ጉዳዮችን አንስተናል። በኢቢሲ የዶት ስትሪም የማህበራዊ ትስስር ገጽ መከታተል ትችላላችሁ።